ይህ መጀመሪያ እንደዚህ ካርቶን አዘጋጅቻለሁ። ከካርቶኑ ላይ እችኛዋን ፓርት ነው ቆርጬ ያነሳኋት። አሁን ደግሞ ይሄንን የመሃሉን ቆይ አምጣ መቀሱ፣ ይሄንን የመሃሉን ቆርጠዋለሁ። ከዛ በኋላ ይሄንን እዛ ጋር ቆርጠዋለሁ፣ ወይም በወዲም በኩል እስከዚህ ቆርጠዋለሁ። እምተወው ይሄንን ዳርና ዳሩ ላይ ያለውን ራሱን እንደ ማያያዣ ለመጠቀም አልቆርጠውም ማለት ነው። ይሄንን ለመቁረጥ ና ለመቅረጽ ስላልተመቸኝ ልቁረጠውና እንገናኛለን። አሁን ካርቶን እንዳለ አያችሁ፣ እንደዚህ ሳልጨርሰው ቆርጫዋለሁ፣ በዚህኛውን በኩል እንደዚህ ሳልጨርሰው ቆርጫዋለሁ ማለት ነው። ጋ ያኛው ካርቶን ሁለቱ የቆረጥኩት መሀል ክፍተት ስላለ እሱን ለመሙላት ሌላ ካርቶን ነው የተጠቀምኩት እና በቃ ጀስት እነሱን ለማያያዝ በፕላስተር ብቻ ማጣበቅ ነው። ከዛ እዚህ ጋር እያነጠፍኩ ያለሁት ግርግዳ ግርግዳው ላይ በጣም ቆይቷል። ከሮዝ የገዛሁት የጠረጴዛ ላይ ምግብ ስንበላ ሳህን ማስቀመጫዎች ናቸው። እና እናንተ የተመቻችሁን ነገር ማድረግ ትችላላችሁ፣ ወይንም ልክ እንደ ስዕሎቹ ፕሪንት አድርጋችሁ የምንድነው ሳር የሚመስል ነገር ብቻ ግርግዳ የሚመስል ነገር ማንኛውንም ነገር መጠቀም ትችላላችሁ። ቤታችሁ ውስጥ ያለውንም ነገር ማለት ነው። ከዛ ግሉን በግሉ ላጣብቀው አሰብኩኝ እና ይሄ ግርግዳ ግርግዳው ላይ የሚሆነው ነገር ዳር ዳሩ ላይ በሩን ስከፍተው እየወደቀ ስላስቸገረኝ እሱን በግሉ እያጣበኩት ነው። ለዛ ነው እዚህ ጋ ሻማውን ያመጣሁት። የተኛቱ ተሳጨሩስ ተነስታነች አሁ መታይ ታ እና ለመስራት እነዚህ ምስሎች ያሉ የመቆራረጣቸው ማለት ነው። እና ላይ የማስቀምጣቸው ናቸው። ከመቁረጤ በፊት ሳሳያቹ ነጀስት ፕሪንት የተደረጉ ናቸው። ጨርስ እና ይኸው እነዚህ ስዕሎችን ቆራርጬ መጥቻለሁ። የቆራረጥኳቸውን ስዕሎች አሁን ላይ ገያይዝ ነው። ከኋላ እቤታችሁ ያለ ማንኛውም ነገር መሆን ይችላል። ደስ እንትን እንዲልላችሁ ብቻ ከኋላ ሰፖርት አድርጎ ለዚህ ስል እንዲመስል ብቻ ለማድረግ ነው። ማንኛውም ነገር ላይ ማድረግ ትችላለን። ከዚያ በኋላ ይሄንን እናጣብቀዋለን ማለት ምጭለየ አገኛላችሁ። እዚህ ጋ ግራ እንዳይገባችሁ፣ እዛ የጀመርኩትን ስዕሎቹን አነሳስቼ ኖርማል ይሄ ዲኮሮን የማረግበት ቦታ ላይ አምጥቸው ነው ካርቶኑን። ምክንያቱም ስዕሎቹን ሙሉ ለሙሉ ከጨረስኩም በኋላ ሳመጣው ይወድቅብኛል ብዬ ስላሰብኩና ጭዱን ማድረግ የፈለግኩት እዚህ ጋር ስለሆነ ነው። እና ስዕሎቹን አንስቼ ባዶ ካርቶኑን ነው ያመጣሁት ቅድም እየሰራው ከነበረበት ቦታ ላይ። ከዛ ሳሩን እንደሚመቻችሁ እኔ ከስር ግሉን አድርኩበትና ነው ከላይ እየነሰነስኩ ያለሁት። እናንተ መጣበቁ ነው ዋናው፣ እንደሚመቻችሁ እያረጋችሁ አድርጉበት ሳሩን

ቁጭ ቁጭ እናደርጋቸዋለን። የበጎቹ ኖርማሊ መደገፊያ ያስፈልጋቸዋል። ከዛ እዚህ ጋር ደግሞ ኮከብ ነበረኝ ለዛፉ የምጠቀመው የነበረው እና እሱን ኮከብ ነው ያረኩበት። አናቱ ላይ ኮከቡን አረኩኝ እና መብራትም፣ ደስ ያላችሁን በምትፈልጉት አይነት ስታይል መጠቀም ትችላላችሁ። እኔ ያለኝን መብራን የተጠቀምኩት ዳርዳሩ ላይ እንደዚህ እንደምትመለከቱት አደርግበታለው ማለት ነው እና መብራቶቹን እንዲይዝልኝ እንጨት አልፎ አልፎ እየሰካ የተጠቀምኩት

ኤዲት ሳደርገው የልጆቹን ኤዲት አላደረኩትም እራሴ እኔም በጣም ስላሳቀኝ እየሳቃችሁ ስሩ በየመሃሉ እቃ ለማምጣት ዞር ባልኩ ቁጥር በየተራ እየመጡ ካሜራው ጋር የሚሆኑትን እያያችሁልኝ ነው አይደል እና ይሄው እንደምትመለከቱት ሰርሰን ጨርሰናል እኔ በጣም ወደድኩት ስሩና ሞክሩት በተለይ አሁን በገና ዛፍ ማክበር ለማትፈልጉ ሰዎች እንደገና አሁን ይሄ የሳንታው የዛፉ ምናምን ትክክለኛ የገና በዓልን ለምን የምናከብር ይሸፍነዋልና ለልጆቻችን ምንድን ነው ሲሉን በደንብ የምናስረዳበትም ነው እያስባለሁ በጣም በስላል ስሩና መክሩት። በጣም ቀላል ነው። እኔ እየወጣው እየገባው ሱቅ በመሃል እየሄድኩኝ ስለሰራሁት ነው እንጂ ስራውን በትክክል ከሰራችሁት ከደቂቃ በላይ አይፈጅም እና የው ልጆቼ በጣም ወደውታል። ሀዊ ነው።